ኖላዊት ክፍል አርባሰባት የሃና አባት ሁሉንም ነገር አወቁ። አሴር የሃናን ጭንቀት ስለተመለከተ ፋዘር መፍትሄ አያጡን ብሎ የሆነውን ነገር ሁሉ ለፋዘር ነገራቸው። ፋዘርም ይሄን ነገር ከሰሙ በኋላ ልጁ የተጨነቀችው ለዚህ ነው ማለት ነው፣ ይሄንን ሁሉ ነገር ተሸክማ ነው ማለት ነው ብለው ያስባሉ። ከዛ ፋዘር አንድ አሳብ መጣላቸው። ቆይ ፈቱ እና መስቀሉ ከዚህ ቤት እንዴት ሊሰረቅ ቻለ በማለት አሰቡ። አሴር መሽም ይህን ነገር አያደርገውም። ምናልባት ያጓደኛው ሊሆን ይችላል ብለው ባለፈው ይቅርታ እንደጠየቃቸው ያስታውሳሉ። ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ውዴ ቻናል የቤተሰቦች ለዚህ ቻናል አዲስ ሲሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኖ የዲኤን ምርመራው ተመርምረው ከወጡ በኋላ እንግዲህ የምርመራ ውጤቱ ወይዘሮ ባዩሽ ስላቀያየረችው ሀና በጣም ከፍቷትና አዝና ነበር። ግን እንዴት እንደዚህ ሊሆን ይችላል? በማለት አሴርም ግራ በመጋባት ላይ ነበሩ። ሰላምና መናሴም ውጤቱ ምንም ሆነ ምንም አንቺ ዛሬም ወደፊትም ለእኛ የቤተሰባችን አንድ አካል ነሽ፣ እህታችን ነሽ፣ አይዞሽ ሐንዬ አይክፋሽ በማለት አጽናኗት። ሀና ግን በጣም ከፍቷታል። ምክንያቱም እንደዚህ ይሆናል ብላ አልጠበቀችም። የመርመሪያው ውጤት የእሷን ልጅነት የሚያረጋግጥ እንጂ በፍጹም እርግብ ትሆናለች ብላ አላሰበችም። ነገር ግን ተንኮል እንደሆነ አሁንም ቢሆን ደር አውቃለች። ግን ይሄንን ነገር በፍጹም ለማንም ሰው መናገር አልፈለገችም። በባለፈው ክፍል ላይ ባዩሽና ወይዘሮ ባዩሽና እርግብ ሆነው በአንድ ላይ ወደ ቤተ ክርስቲያን ተያይዘው ሲሄዱ ተመልከታቸው ደንግጣ ነበር። ከዛም ደግሞ በስልክ ስታወራ እርግብ ሰምታትም ነበር። ከዛ ይሄ ሁሉ ተጨማምሮ እርግብና ወይዘሮ ባዩሽ ያረጉት ሴራ እንደሆነ ግን አናውቃለች። ነገር ግን ለማንም መናገር አልፈለገችም። ከዛ ፋዘርም እዛው ሆስፒታል ስለነበረ ሀና በጣም ከፍቷትና ስታለቅስ ሲያዩአትና የእኔ ልጅ ምን ሆነች ነው ብለው ይጠይቋታል። ከዛ ሀናም አይ አባዬ ምንም አልሆንኩኝም ብላ እያለቀሰች ራሳቸውን ተደግፋ ታለቅሳለች። ከዛ ሀንዬ ምን ሆነች ነው? እባክሽ ንገርኝ፣ አታስጨንቂኝ። የሰሞኑ ሁኔታ ሽኮ ምንም ልክ አይደለም። ምንድነው የተፈጠረው ብለው ይጠይቋታል። አሴርም በጣም ከፍቶት ስለነበረ አሴር ምን ተፈጥሮ ነው ንገርኝ፣ እስኪ ዶክተሮቹ ምን አሏችሁ? ይሞታል አሏችሁ እንዴ? ይላቸዋል። አረ ፋዘር እንደዛ አይደለም ምንም አልተፈጠረም፣ ሰላም ነው ብለው ብሎ አሴር ይነግራቸዋል። አይ ሰላምማ አይደለም፣ አንተም እኮ በጣም ከፍቶሃል ብለው ይጠይቁታል። አይ ፋዘር ምንም አልተፈጠረም ብሎ ትቷቸው ይሄዳል። ከዛ ሀናም እያለቀሰች አባቷን ምንም እንዳልተፈጠረ ለማስመሰል ትሞክራለች። ከዛ በኋላ ትንሽ በረጋጋ ቤተ ክርስቲያን ሄጅ ልምጣ ብላ ሀንቾ ትሄዳለች። ከዛ ሀና ከሄደች በኋላ አሴር ይመጣል። ከዛ አሴርም ከመጣ በኋላ የተፈጠረውን ነገር እንዲነግሩት ይጠይቁታል። ከዛ አሴርም ፋዘር ምንም አልተፈጠረም ብሎ ለማለት ቢሞክርም፣ ነገር ግን ፋዘር ውጥር አድርገው ይዙታል። ከዛ ምናልባትም መፍትሄ ሊያመጡም ይችላሉ በማለት የሆነውን የተፈጠረውን ነገር ሁሉ ለፋዘር ይነግራቸዋል። ከዛ ሀና ቤተሰቦቿን እንዳገኘች እና ነገር ግን ሊቀበሏት ፈቃደኛ እንዳልሆኑ በምርመራም ቢረጋገጥ ነገር ግን ልጃቸው እንዳልሆነች እንደታወቀ ይነግሩታል ማለት ነው። ከዛ ስለ ፎቶና ማስቀሉንም ከእናንተ ቤት ሰርቃ የሆነች ልጅ ልጅ ነኝ ብላ መታለች። ይህ ሀናን ታሪክ ብላ እነሱ በመናገር የቤተሰቧ እንዳካል ሆናለች፣ ነገር ግን ውሸት ነው ትክክለኛ ወላጆቿ የሀና ናቸው በማለት አሴር ለፋዘር ሁሉንም ነገር ይነግራቸዋል። ከዛ ፋዘር በሁኔታ ሁሉ ይደነግጣሉ። የኔ ልጄን ይህን ሁሉ ጉድ ተሸክማ ነው ማለት ነው እስከ ዛሬ ስታለቅስና ከፍቶኛል ስትል የምሰማት፣ ወይኔ ልጄ፣ በቃ አቅም የለውም ብለው ነው አይደለም፣ ልጄ ላይ የተጫወቱባት፣ በማለት ፋዘር በጣም ልባቸው ይሰበር እና ያዝናሉ። ከዛ አሴርም ለማረጋጋት ይሞክራል። ከዛ ፋዘርን ትንሽ ካረጋጋቸው በኋላ ግን ሀና እኔ እንደነገርኩት በፍጹም ማወቅ የለባትም አስጠንቅቃ ነው የነገረችኝ ይሉታል ከዛ እሺ ብለው ፋዘርም ይላሉ ከዛ ፋዘርም በቃ ከቤት መስቀልና ፎቶ የጠፈው ለዚህ ነው ማለት ነው ሆነ ብለው ነው እንደዚህ ያደረጉት ማለት ነው ብለው ፋዘር ያስባሉ ምን አሉ ፋዘር ይላል አሴርም አይ ምንም አላልኩኝም አሴር ግን እንደው ያ ጓደኛህ የት ነው ያለው ብለው ይጠይቁታል ማን ነው ተምቾን ነው አዎ ተምቾ ወዴት ነው ያለው? ይሉታል። ከዛ አይ እኔ አግኝቸውም አላውቅም፣ ከተገናኘን በጣም ቆይተናል፣ ወዴትም እንደሆነ አላውቅም ብሎ ይነግራቸዋል። ከዛ ፋዘር አንድ ነገርን ያስታውሳሉ። መሸማ ሴር ይህንን ነገር ሊያደርገው አይችልም፣ ስለዚህ ያ ልጅ ነው የሚሆነው ብለው በውስጣቸው ያስባሉ። ደግሞ በባለፈው ክፍል ላይ ካስታወሳችሁ ፋዘርን ይቅርታ ጠይቋቸው ነበር ተምቾ። ለምንድን ነው ይቅርታ የምጠይቀኝ ምን ሳጠፍተህ ነው ብለው ሲጠይቁት አይ ፋዘር ዝም ብለው ይቅርብ እየሃለው ይበሉኝ፣ ምክንያቱን አይጠይቁኝ ብሏቸው ነበር። ከዛ ፋዘርም ይሄን ነገር ያስታውሳሉ። አዎ እሱ ነው ማለት ነው ይላሉ። ምናሉ ፋዘር ይላላ ሴር። አይ ምንም አላልኩም ብሎ ብለው ይላሉ። እኔ ከዚህ ሆስፒታል ማውጣት አለብኝ ከዚህ አስወጣኝ ሴር ይሉታል። እንዴ ፋዘር ገና ሳይሻሉትን ወዴት ነው የሚሄዱት ብለው ሲላቸው አይ እኔ ከዚህ ሆስፒታል መሄድ አለብኝ። ከዚህ በኋላ እዚህ መቆየት የለብኝም፣ ብለው ከተኞ ጋር ደመከሉበት ለመነሳት ይሞክራሉ። ከዛ በኋላ አረፋዘር ፋዘር ይረጋጉ፣ ምን እየሆኑ ነው ይላል አሴር። ከዛ ፋዘርም አይ ተወኝ ባከ፣ ተወኝ። ልጄ እንደዚህ አይነት ጉድ ውስጥ ሆናማ እኔ ዚህ ሆስፒታል አልተኛም ብለው ብደግ ይላሉ። ከዛ አሴሪንም አሁን ቤተሰቦቿ የት ናቸው? የት ነው ያሉት? እነሱን ልታገናኘኝ ይገባል ግን ሀና ይህን ነገር ሳታውቅ እኔ የእሷን ቤተሰቦች ማግኘት አለብኝ ብለው ይላሉ። ከዚም በኋላ አሴርም እኔ አላውቃቸውም ሴላቸው ሀዘር ግን ከየትም ብለህ ተየትም እነሱን ልታገኝልኝ ይገባል ይሉታል። ከዛ አሴርም እንግዲህ አላውቃቸውም ያለው ሳያውቃቸው ቀርቶ ሳይሆን ለእሱም በጣም አስደንጋጭ ነገር ነው የሆነበት። ምክንያቱም የሀና ቤተሰቦች እነ ሰላም ይሆናሉ ብሎ ፈጽሞ አልጠበቀም። ከዛ አለ ፋዘርም ይህን ነገር መናገር ትንሽ ስለከበደው አላውቃቸውም ማለትን መርጧል። ነገር ግን ፋዘር ደግሞ ኬትም ብለ ኬትም እነሱ እነሱን ልታገኝልኝ ይገባል እነሱን ማግኘት አለብኝ ብለው ይሉታል። ከዛ ሴርም እሺ በቃ ፋዘር ለዛሬ ይረጋጉ፣ እኔ ኬትም ኬትም አጠያይቅ ያገኛቸዋለሁ ይሉታል። በቃ ከዛሬ ማደር የለበትም እኔ ዛሬውኑ ነው እነሱን ማግኘት የምፈልገው ይላሉ ፋዘር። እንዴ ፋዘር ምን ሆነው ነው? በመናገሬ ማን እንድ ቆጨኛ አድርጉኝ አሁን ሀኒችውም ትመጣለች፣ ስለዚህ ይረጋጉ ይላቸዋል። ፋዘር ምንም አልረጋጋም፣ አሁኑ የነሱ የእሷ ወላጆችን በፍጥነት ልትፈልግልኝ ይገባል ይላሉ። ከዛ ሴርም እሺ ፋዘር ግን አሁን ይረጋጎ ብሎ ትንሽ ካረጋጋቸው በኋላ ግን ፋዘር ቢያገኙ ምን ሊያደርጉ ነው? ወይስ ደግሞ የእሷን ልጅነት የሚያረጋግጥ ማስረጃ አለውት? እንዲህ ይላቸዋል። ምክንያቱም ምርመራው የሚያሳየው የሀና ልጅነት ሳይሆን የዛችኛዋ ልጅ ልጅነት ነው። ስለዚህ በደንብ ማስረጃ ያስፈልጋል ይላቸዋል። ለዛ ችግር የለውም መድኃኔዓለም ያውቃል ለሁሉም ነገር እሱ ባለቤቱ እግዚአብሔር ያውቃል ብለው ይላሉ። ሰላምና መናሴም ግን በአህና መከፋት በጣም አዝነዋል። ነገር ግን ለአህና ያላቸው ስሜት ለሁለቱም ጋር ያላቸው ስሜት አንድ አይነት ነው። ከእርግብ ይልቅ አህናን ይመርጣሉ። አቶ መስፍንም ለወይዘሮ ሚላት እኔ ግን አሁንም ቢሆን እኔ ሀናናት ልጅ የምትመስለኝ ይቺ እርግብ ምንም አልተዋጠችልኝም፣ ይላታል። ከዛ በኋላ ወይዘሮ ባይሽም እንዴ መስፍን ምን እያልክ ነው? አሁን እኮ ምርመራው የሚያረጋግጠው ሀናን ሳይሆን እርግብ ልጅ እንደሆነች ነው። ይችን አንድ ተራ ሰራተኛ እንዴት አድርጋችሁ ነው ግን እንደዚህ ልታምኗት የቻላችሁ? ትላቸዋለች። ከዛ ወይዘሮ ሜላትም እኔ እውነት ለመናገር እኔ ለራሱ ለሀና ያለኝ ስሜት በጣም የተለየ ነው። ሀናን በጣም ነው የማወዳት። ከአጠገብ እንድትርቅም አልፈልግም በማለት ትናገራለች። ከዛ አሴር ምን አሴና ሰላምም እውነት ማየ ይሄን ነገር የተናገርሽው አንቺ ነሽ ይሏታል። አዎ ምን ነው ሀናን እኮ በጣም ነው የማወዳት። እሷ ወደዚህ ቤት ከመጣች በኋላ ነው ቤት የራሱ ሰላም የሆነው ትላለች። እኔ እስከ ዛሬም ቢሆን አባቷን ማሳከም አቅቶኝ ሳይሆን ነገር ግን አባቷ ታከመው ከዳኑ ወደ መጣችበት ሀገር ተመልሳ ትሄዳለች። ያን ጊዜ ደግሞ ኔ ካይን እንድትርቅ ስለማልፈልግ ለዛ ነው፣ በጣም ስለመወዳት እንድትሄድብኝ ስለማልፈልግ ነው እንጂ አባቷን ማሳከም እስከ ዛሬም ቢሆን ጠፍቶኛ አይደለም በማለት ትናገራለች። ከዛ ሰላምና ምናሴም በጣም ደስ ይላቸዋል። እውነት አሁንም ቢሆን እርግብም ብትሆን ሀናም ለኛ እህቶቻችን ናቸው ችግር የለውም በማለት ምናሴ ይናገራል። ከዛ ወይዘሮ ባይሽም እናንተ ደግሞ አላባሳችሁትም እንዴ ለአንድ ሰራተኛ ምንድን ነው እንደዚህ መሆን ትላለች። ከዛ ሰላምም አንቺ አያገባሽም። ሀና ለኛ ሰራተኛችን ብቻ ሳትሆን ቤተሰባችን ናት ትላለች። አዋክስቴ ሰላም እውነቷን ነው። ሀና ሰራተኛችን ሳትሆን የቤተሰባችን አንዱ አካል ናት። እሷ እዚህ ቤት ከመጣሽ በኋላ ብዙ ነገሮችን ተቀያይረዋል። ይላል ከዛ ወይዘሮ ሜላትም ቀጠል ላድርጋ፣ እኔ ግን ያልገባኝ እንደዚህ እንዴት ልታደረግ እንደቻለች ብቻ፣ አሁንም ቢሆን ግራ ገብቶኛል። ሀና ኮ እንደዚህ አይነት ልጅ አልነበረችም። አባቷን ለማሳከም ገንዘብ ፈልጋ ነው እንኳን አለን፣ አባቷን ላሳከምን ላትቀረገ ብችላት አለው። ግን እንደዚህ ልታደርግበት የቻለችው ምክንያት ለምንድን ነው? ምን ይሆን? ወይስ ደግሞ እንደዚህ ከእርግብዬ ጋር የተመሳሰለ ታሪክ ይኖራት ይሆን? በማለት ወይዘሮ ሜላት ትናገራለች። ከዛ ባዩሽም አንድ አንቺ ደግሞ አንድ ነገር ካገኘሽ በቃ ችክ ማለት ትወጃለሽ። በቃ ልጅሽን አገኘሽ አይደል? ሌላ ምን ትፈልጊያለች? ስለ እሷ ታሪክ ምንም ይሆን ምን አንቺ ምን አስጨነቀች? ትላለች ወይዘሮ ሜላትም፣ አዎ ልክ ነሽ። እንደው ነገሩ ግራቤ ገባይ ነው። ምክንያቱም ሀና ኮ በጣም ጥሩ ልጅና ጨዋ ልጅ ናት። እኔ ብዙ ጊዜ ልጄ በሆነች ብዬ የማኝ ነበር። ምክንያቱም ለአንድ ቀን እንኳ ልጅ የሆና በሞት እንኳን አይቆጨኝምን ነበር። ሀና በጣም ጥሩና መልካም ልጅ ናት። በውስጡ አምን ክፋት የለም እንደዚህ ችግር ላይም ደግሞ እራሷን እንት ማለት ለችግሮች መፍትሄ ናት እንጂ እራሷን ችግር ውስጥ ማታስገባም ግን ዛሬ አለወትሯዋ እንደዚህ ስታደርግ በጣም ግራ ገብቶኝ ነው ወይስ ደግሞ ተመሳሳይ ታሪክ ይኖራት ይሆን እያልኩ እያስብኩ ነው ትላለች አይማ ችግር የለውም ሁሉንም ነገር ወደፊት የምናየው ይሆናል ስለ ሀናም ቢሆን እንጠይቃለን ትላለች ሰላም አሁን ናቴ አሁን አትጨናቂ እያሉ ወደ ቤታቸው እየሄዱ ቪዲዮ ያቆማል በቀጣይ እስከምንገናኝ መልካም ቆይታ ላይክ እና ሰብስክራይብ ማድረጋችሁንም እንዳትረሱ።